ለምን አንቺ ራሽን በራሽ እየተማርሽ እውቀትን እያወቅሽ ለሌላውን ረአያ እንድትሆኚ አላህ ደግሞ ይርዳሽ ይላለው በጣም ይቅርታ እንግዲህ እኔ ብዙ ተናገርኩኝ ማይክ ፍሬ እርሷ ይዟት ወይኔ የእኔ አማርኛ እኮ የአባራሽ አማርኛ ነው እሺ አብሽሩ አስብሉና ወይ የአማርኛው ሌላ ሰው ይላል። አብሽሩ እርሶ እያሉ እ ወሰላቱ አንድ አፉ በሉኝ። አቡ መሐመድ እቶ ገብታ ኮ ስለ ኢየሱስ ዐለይሂ ሰላም ተናግራለች። አንዳንዶቻችሁ የሌላ እምነት ተከታዮች ወገኖች ኢየሱስ መልእክተኛ መሆኑን አንብቤ አረጋግጫ አለው። ስለዚህ እስልምና ያስፈልጋለሁ ብላኮ ነው የመጣችው

በሐቅ የሚመለክ የለም። በሐቅ የሚመለክ የለም። ነብያችን ሙሐመድ ሰለላሁ ዓለይሂ ወሰለም ነቢያችን ሙሐመድ ሰለላሁ ዓለይሂ ወሰለም የመጨረሻ መልእክት መልእክተኛ የመጨረሻ መልእክት መልእክተኛ የመደምደሚያ መልእክተኛ ነው። አይሰ ከአላህ ውጪ ከአላህ ውጪ በሐቅ በሐቅ የሚመለክ አምላክ የለም፣ የሚመለክ አምላክ የለም። መሐመድ መሐመድ የአላህ የአላህ መልእክተኛና ባሪያ ናቸው፣ መልእክተኛና ባሪያ ናቸው። ኢሳ ወይም ኢየሱስ ኢሳ ወይም ኢየሱስ የአላህ አላህ መልእክተኛና ባሪያ ነው የአላህ መልእክተኛና ባሪያ ነው ብዬ መሰክራለሁ ብዬ መሰክራለሁ አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር አቡ መሐመድ አማርኛ ስለሚያጥራቸው ነው ብዙ ቋንቋ ስለሚችሉ ነው እ ተክቢር አላሁ አክበር እህታችን አሁን አንቺ እንግዲህ ኦርቶዶክስ ነኝ ብለሻል ኦርቶዶክስ ነበርኩ ብለሻል አደላ ኦርቶዶክስ ነበርኩ አደላ ስለዚህ ከኢየሱስ የአላህ መልክተኛ መሆኑንና ባሪያ መሆኑን አምነሻል። አላህ በሱ ላይ የሚፈለግ ሌላ አምላክ እንደሌለ አምነሻል። ነቢዩ መሐመድ የመጨረሻ መልክተኛ መሆናቸውን አምነሻል። አሁን አንቺ ከእናትሽ ወድ እንደተወለደ ንጹህ ሴት ነሽ። የሰራሽው ወንጀል ካለ እስከ ዛሬ ያ ሁላ ተምሮልሻል። መልካም ስራ የሰራሽው ለሚስኪን የሰጠሽው መልካም ንግግር የተናገርሽው ካለ ያ ሁሉ ደግሞ ተመዝግቦ መዝገብሽ ላይ ይቀመጣል አላሁ አክበር አላሁ አክበር አላሁ አክበር ሌላ ትልቁ ነገር ደግሞ ማለት ነው ልክ ከዚህ ስትወጪ ከፀጉርሽ ጀምረሽ ገላሽን ታጠቢ እሺ ነቢ ቶሎ አድርጊው ነቢ ከመጀመሪያ ጀምሮ ምን እንዳሉ ቀስ እያሉ ቀስ እያሉ ይነግሩሻል ማድረግ ያለብሽን አልሐምዱሊላ ወደ ተፈጠርሽበት ትክክለኛ ወደ ሆነው እምነት ገብተሻል አልሓምዱሊላህ። ይሄ ትልቅ ስጦታ ነው። አልሓምዱሊላህ ለእኛም ዱዓ አርግልን እና አደራ ብላሻለች። ሰለምቴ ሲሰልሙ ለእናቴ ዱዓ አርጉልኝ ሻዳን እንድትይዝ ብላሻለች። በቀደም አዲስ አለም እህታችን አንድ እህት አለችን ሁዳ የምትባል ለእናቷ አላህ ስብሓነሁ ወተዓላ ሂዳያን እንዲሰጣት ዱዓ አርግላት እሺ። አንቺ የሰለምሽዋ። እሺ እሺ። አብሽሪ አብሽሪ። ምንም ማለት ምንም አይደለም። አቡ መሐመድ፣ ሌላ የምጨምሩላት ነገር ካለ ጨምሩላት። አብሽሪ። ምንም ይኸው፣ ፈተናዎች አሉ። ፈተናዎች አንቺም፣ እኛም ሙስሊሙም ነን። ሙስሊሙም ይፈተናል። ፈተናዎች አሉ። አሁን ወደ ትክክለኛው እምነት ነው የመጣሽው። በአካባቢሽ፣ በቤተሰቦችሽ፣ ዙሪያሽ ላይ ፈተናዎች ሊገጥሙሽ ይችላሉ። ሁሌ አንቺ መልካም መሆንን እንዳታቆሚ፣ ለወላጆችሽም ቢሆን በወላጆችሽ በህይወት ካሉ መልካም መሆንን እንዳታቆሚ። መጥፎ ነገር ወደ አንቺ ሃይማኖትሽን ቀይሪ ብቻ አስካሉች ድረስ በሌላው ነገር የምትዋዋዩን የምታረጊውን ነገር ቀጥይ። እንደውም ከበፊቱ የተሻለ መልካም ስነ ምግባር አንቺ ላይ ሊታይ ይገባል። እሺ። እኔ እሺ፣ እሺ። ማን ነበረ የበፊት ስምሽ? ማን ነው? ቤዛ ቤዛ። ኦኬ፣ ስም እንዲቀየር ከፈለግሽ መቀየር ትችያለሽ። በቤዛ መቆየር ከፈለግሽ ትችያለሽ። ቤዛ ማለት ምን ማለት ነው? በኦርቶዶክስ አዲስ አለ ቤዛ ማለት ምንድ ነው? ቤዛ እኮ ገንዘብ ማለት ነው። ቤዛ የነፍስ ቤዛ የሆነው መድኃኒታችን ኢየሱስ ክርስቶስ አ ገንዘብ ሳይሆን ቤዛ የሆነው በመስቀል የዋለው ቤዛ የሆነው ማለት ነው ነውሁን የሰው ቤዛችን ለማለት፣ ለዛ ነው ከእምነት ጋር ስለሚገናኝ ስምሽ ስምሽን መቀየር ግድ ይልሻለሽ። ይቀይራለሁ

አላህ ያበረታሽ። አላህ ስብሐነሁ ወተዓላ ትዕግስቱን ይስጥሽ፣ አጅራቱን ይስጥሽ፣ አላህ ደግሞ በኢማን በጤና አላህ የለግስሽ እልሻለሁ። እህቶችሽ አሉ፣ ነይ ተማሪ፣ ተጠጊ፣ ጥሩ ጓደኛ አድርጊ። ምን አይነት ጓደኛ? የአላህን ሀቅ የሚያስታውስሽ፣ የነቢዩ ሱና እንድትከህ የሚያደርጉሽ የወላጆችሽ እንኳን እስላም ካልሆኑ በእነሱ ሀቅ አለ አንቺ ላይ ሃይማኖት ውስጥ ቀይር እስካላሉሽ ድረስ ብር ባለዴ ነው ግድ ነውና፣ አላ የጠበቅሽ ስብሓን ተላ ብርታቱን ስጥሽ ትዕግስቱን ስጥሽ። ብዙ ወጣ ነገር እንዳለችው እህቴ የልጅ አስያ ብዙ ነገር አለ። ያንን ግን አንቺ አላ ስጥሽ እንሻ ላ ጅዛክ ላ ር ሰላም አለይኩም። አንቺ የምትወጁ ስም ቢሆን ጥሩ ነው። ኤቭሪ ታይም ስትጠሪበት አንቺ ስሜት የሚሰጥሽ ከኔ ህይወት ጋር ተያያዥነት ከታሪክ ጋር የሚያያዝልኝ ነገር አለ የምትዩ ካለ እንደዚህ ነኝ ብለሽ የሚሰማሽ ነገር ካለ እነሱ ከታሪኮቹ ውስጥ ሪሌት አድርገው ታ ብትባይ ሲሉ ያንን ለአንቺ ስሜት ሁሌ ስትጠሪ ሰዎቹን ሳይሆን ራስሽ እንታስታውሽ የድል ያደረግሽበትን ወይ የገባሽ ነገር ውስጥሽ እኔነቴ ይሄ ነው ብለሽ የምትዩ ነገር ምን ይሰማሻል? ስላንች እኔ አሲያ ብትል ደስ ይለኛል። እስቲ እሷን ትለን ንስማና እኛ ችግር የለውም እናንተ የመረጣቸውን ታወጥልን ችግር የለው እህቶች እየጻፉልሽ ነው ከዲጃ መርየም አይሻ ሀያት ሱመያ ብዙ እያሉሽ ነው አንቺ ደስ የሚልሽን ማስታወሻ ምትሆኛለሽ እህታችን አሲያንም፣ ስለዚህ አሲያ ብትባይም ደስ ይለኛል። ሰላም አሌይኩም አሲያ ለማስታወሻ። እንዲሁም አሰላም አሌይኩም የመጀመሪያዎችን ብያለሁ ሰላም እኔ ደሞ መጀመሪያ ከወንዶቹ አባትሽ ሰላም አሌይኩም አስያ። አላህ ያቆይሽ፣ አላህ ብርታቱን እስጥሽ፣ ጤናውን እስጥሽ፣ አላህ ሳልሕ ባል እስጥሽ የሚያሽከረክርሽ ዲንን የሚያስተምርሽ አብረው ሽበት የምታወጡ ወልዳችሁ የምትስሙ በልጆቻችሁ በምድር ላይ የምትደሰቱበት በአላህ ህዝነቱ በረህመቱ የነገ ቀን ደሞ የጀነትን ካባ ምትለብሱ አላ ያድርግሽ። ሁለመናሽን አላህ ስብሃነሁ ወተዓላ እንዴት ነው እንግዲህ፣ ዛፉንም፣ እንጨቱንም፣ አየሩንም ነጭ የለበሰውን አባት፣ ጥቁር የለበሰችውን እናት ጀባ ይበሉሽ፣ ይውደዱሽ፣ እንዳይጠሉሽ። የነካሽ ሁሉ በረካ ይሁነቦ እ ያየሽ ሁሉ ይውደድሽ። በየሽበት ቦታ ምራቅሽ ይጣፍጥ። መጣች በሉት ማ ያቺ ድቡልቡላ፣ ማ ያቺ ንግግሯ የሚያምር ማ ያቺ አካሄዷ አኳን የሚያምር ማ የእስልም የእስልምና ይሄ የምሸትባት ይበሉሽ። እንሻ አላሁ ተዓላ አላህ ያቆይሽ፣ አላህ ያጠንክርሽ ትዕግስት እና ጥንካሬን ሰባቱን አላህ የስጥ ይችላለው። አላሁመ ሰሌ ቱላ ያለሽበትን ቦታ መናገር ካልፈለግሽ ለአዲስ ወይም ለነቢል ለእኛ ጻፉልን እና ውጭ አለም ላይ ከሆንሽ ችን አሟላላታለሁ። ለአዲስ ወይ ለነቢል ወይ ለእኔ መጽሀፍ ትችያለሽ። እሺ፣ በውስጥ አናግራለሁ። ከታች ሀውለት አለች ስላለች የሴቶች መማሪያ ግሩፕ አለ፣ ሀውለት ካለች እና አሁን ትገቢና ከእሷ ጋ እያንዳንዱ ነገሮች ታስተምርሻለች። ስጭ ወይም ካለች ችግር የለውም። እኔ ያልኳት የሰላት ልብስ እና እንትን ነው ያልኳት። የምታስተምሯት ያው እህቶች ስላሉ እዛ ታስገቧት አላችሁ። ያለችበትን ብቻ ንገሪን እና እዚህ ጋር መናገር አይፈቀድብሽም። እኛ ያንን ነገር እናደርግልሻለን። እኛ ወንድሞችሽ እንሻላ ባለ ፍቃት እኔ ደግሞ ቁርኣን ልገዛላታለሁ ቁራ ነሽ ስላ ያሉት የለው ኔጋማሪ እኔ ጋ ብቻ ችግር የለውም። ሳውዲን ሰው ስላለን ምንም ችግር የለውም። ከዛ መውሰድን ትችያለሽ። ባረከላፊቁም ችግር የለውም። እሺ፣ በጣም ማመሰገና አሲያ የሚለው አሲያ ማለት የፈርዖን ሚስት ነበረች። አጠራር አድርጌ ልንገርሽ እንድታቂው፣ የፈርዖን ሚስት ነበረች እና ሙሴ ዓለይሂ ሰላምን እሱ እንዳይገለው በልጅነቱ ባስኬቱን አንስታ ተንከባክባ ያሳደገችው ናት። እና ሙሴ ሪሳላውን ይዞ መሴጁን ይዞ በመጣበት ጊዜ መልእክተኛነቱ ይዞ በመጣበት ጊዜ ተቀበለችው። ያ በመሆኑ ደግሞ ሰማ፣ ፈርዖን ሰማ። በጣም አሰቃይቷታል። በጣም በጣም እሱ ጋር የነበሩትን ሙሳ ማለት ሙሴ ነው ዓለይሂ ሰላም። ያው ሙሳ ነው ሙሴ። እና መጨረሻ ላይ ጋራ ላይ ነው፣ እዛ ላይ ይዟት ወጥቶ አካሏን ከላያ ላይ ጋር አስሮ ከዛ ላይ ሊለቃት ሲል ዱ አደረገች። ረቢ ጌታዬ ሆይ እንደከ በይተን ፊል ጀነቲ ያለች፣ አንተ ዘንድ ቤትን ስራልኝ ጀነት ውስጥ እንደከን ያለችው፣ ከቤቱን ከመጠየቋ በፊት ጉርብትናውን አስቀደመች አሉ። ከአላህ ስብሓነሁ ወተዓላ ጎን መሆንን አስቀደመች አሉ መፈሲሮቹ ሲናገሩና እንደከ በይተን ፊል ጀነቲ ነጂኒ ሚን ፍርዐውነ ወዐመሊ የሚል የቁርአን አያት እና አንድ ይሄ ነው። ሁለት ደግሞ ለምርጥ ባሮቹ ምሳሌ አላህ ሱብሓነሁ ወተዓላ ቁርአን ላይ ከሁሉም ነው፣ ከሁሉም ከወንድም ከሴትም ከሁሉም ለምርጥ ባሮቹ ምሳሌ ያመጣው መርየምንና ዓለይሃሰላም አስያን ነው። እና አላህ ተቀበላት ዱዓዋን። እንደዛ አርጎ ነው የገደላት። እሷ እንደዛ እየቀጠቀጣት ትስቃለች። እቺ ሴትዮ እብድ ናት ይል ነበረ። እሷ አላህ ስብሓነሁ ወተዓላ ጀነቱ ቤቷን አሳይቷት ነው ብለው ሙፈሲሮች የተናገሩም አሉ። እና እያ ሁላ በደል እየደረሰባት እሷ ትስቅ ነበረ። የመጨረሻው ሙመንት ላይ ራሱ እየሳቀች ነበረ። እና ደረጃው ቀላል አይደለም። ከመልካም ሴቶች ባሮቹ አላህ ይመዝግበን ሁላችንም፣ ቶች በተለ ከመልካሞቹ አላህ ያርገን፣ ለጠማሞቹ ምሳሌ ሴቶችን ስላመጣ ስላመጣ ሙሐመድ ወላሂ ብዙ ነገር መባል ነው። የለም እንግዲህ እሷ ራሷ እንግዲህ ብዙ ነገር እንዳልነው አልሐምዱሊላህ ረብልዓለሚን ረብ እርግጠኛ ነኝ ያለችውም ሰው ለረቢያ እስከሆነ ድረስ ብዙ ትማራለች። ባጭር ጊዜ ደግሞ አላህ ሱብሐነሁ ወተዓላ አስተማሪ ነው የምትሆነው። እንደ እናንተ ዋናው ነገር ለአላህ ምን የምንለምንላት ምንድነው ትዕግስቱን ሰባቱን ስጣት ስትሪንግ ያኒ ቁዋ

ነቢል የምትለው ነገር አለ? አይ ምንም ምለው ነገር የለውም። አላህ ጸናቱን ይስጣት ኢንሻላህ ትቃራለች። እሱ ወደ ትምህርትሽ ብትገቢ አሪፍ ነው። ለቤንት እንትን ትሰጣ በኋላ ስትመቆየሽ አዩ አሁን ላይ እንትን ባትሆንም ቤንት ብት ነው አይ ቲንክ ሰዓቱ ሜዶር ጠዋት የመጀመሪያሽን ሰላት እንድትሰግጂ እሷ ጋር ታገናኛለች እና በውስጥ አውራሻለች በደንብ ደውለሽላት። እንደሚደረግ ዋናው ወደ ተግባሩ ነው እና ወደ እስልምና መምጣቱ ብቻ አይደለም ወደ ተግባር ነው። ደስ የሚለኝ የተግባር ሰዎች ደስ ይሉኛል። ከስሜት ወተን ናሁን ሰለብሬት አድርጊ፣ ኢንጆይ አድርጊ። ጭንቅላትሽን ሰለብሬሽኑን በደንብ ኢንጆይ አድርጊ፣ ፊል አድርጊ ከዚቺ ሞመንት ፎር ደ ሬስት ኦፍ ዩር ላይፍ። አንቺ በሀቅ እስከመጣሽበት ድረስ ልብሽ ስፕሪንት የሚሆን ቀን የሚይዝሽም ምንሽም የሚያደርግሽ እቺ የዛሬዋ ቃሏ ናት። ቻውን ታ እያረግሹ ከፈጣሪሽ ጋር ነው ቃሉ ቦንድ ወደ ክሬተር የመጀመሪያ ፈጣሪሽ ጋር ነው። በቃ የተመለሽበት ነው የልጅነትሽ መንፈስሽ ጋር እኛ በማናቀው በመጀመሪያ በነበር ነው ስሜት ነው አሁን የምትጀምሪው ማለት ነው። ስትወለጂ እናትናባትሽ አውጥተው ከአለም እውቀት ጋር ሳይቀላቅሉሽ በነበረው የመጀመሪያ ፒውር ስሜት ነው። ይሄንን ልብሽ ውስጥ አትሙ። ገና ለልጅ ልጆች የምታወሪው ስሜት ነው ይሄ። ስለዚህ አጣጥሚ፣ እንጆ አድርጊ። ምን እንዳደረግሽ ምን ውሳኔ እንደወሰንሽ ዋችዴት አሁን ላይ ከማንጋ እንደምታወሪ ምን ያህል ፓወር እንዳለሽ ምናምን ፊል አድርጊ፣ ከራስሽ ጋር ዋጁ ማናችንም ውስታዝም ሆነ ሲያደሉን ከአንቺ ጋር አሁን ተከትለው ስርስር የሚሉሽ አንቺና አንቺና ፈጣሪሽ ብቻ ነው። ሀልፕ ልትደረጊ ትችያለሽ፣ ከስር ከስር እንዴት መማር እንዳለብሽ እንዴት ሰላት ማድረግ አንቺ እስከምትጠነክሪ። እኔም ገና ነኝ እንደዚህ ላውራ እንጂ ገና ነኝ እኔም ለማውራት፣ ብቆኝ አይደለም ግን ፊል አድረጉ ትልቅ ነገር ነው። እና ከሰውነትሽ ጋር በደንብ ፊል አድርጊው ከአይምሮሽም ጋር ከስፒሪትሽ ጋር ዛሬን እቺ እንደ ጣጥሚያትና በውስጥ እንድታገናኘሽ። እኔ ልረሳ ስለምችል ዝንጉ ነኝ። አንዋር ወይንም ነቢልን ያዥና ዋላ ስትመጣ እህታችን ወይ ለዛሃሩ ወይንም ለቤንት ግሩፕ ትገቢያለሽ። ሰለምቲዎች ግሩፕ አለ ጣም አብሮሽ የሚቀሩ አብሮሽ ፎሎፕ የሚያደረጉ በጣም ደስ የሚሉ ልጆች ጋር አብሮሽ ትሆኛለሽ። አላህ ይርዳሽ። እንሻላ ወደፊት ደግሞ ታሪክሽን፣ ጆርኒሽን ትመጪና ከየት ከየት እንደመጣሽ እንደዚህም እንዳስወሰነሽ ምናምን እናወራለን። እንደዚህ ደግሞ ደስ ስለሚለንም ሌላ ሰዎችን ኢንስፓር ካረገ ትሞሮ እንሻላ እናደርጋለን። አሁን ግን ፕሮግራም ስላለን ወደ ፕሮግራማችን እንመለሳለን ከፈለግሽ ቁጭ ብለሽ ማዳመጥ ቻለሽ ካልሆነ ግን ከመጣች ቤት አገናኛችሁና ትሄጃለሽ እስከዛ ድረስም መቆየቻል እንደፈለግሽ ግን እንኳን ወደ እስልምና በሰላም መጣሽ እህታችንም ስለሆች ደስ ብሎናል ለማለት እወዳለሁ አመሰግናለሁ ሁላችሁን በጣም ደሞ አመሰግነው አስያ አሁን በውስጥ ብዙ ቴክስቶች ሊጻፉልሽ ይችላሉ ቦታ አትስጫቸው እሺ ሲመጡ ይደርስሻል። አሁን የሚደርሱሽ ኢንቦክስ ላይ በጣም እንትኖች ውስጥሽን ሽንንት የሚል ትላለ። እሱን ባትከፍችው ራስሽን ሽንንት በይ። ባይዘዊ ቱርኪ ሳውዲ ያለች መሰለኝ አሲያ ትል ባልሳሳት ማለት ነው። እሷም ሰፖርት ማድረግ ትችላለች። እሷን አሁን በቂ ነው። የዛህራ ግሩፕ አታስፉትና ጠበብ አድርጉት። በቃ አሁን እነዛህራ ጋር ትገባለች። ከዛ የሚያስፈልገውን በዛ ፎሎ። እንኳን ደህና መጣሽ ሴትልዳን። ወደ ትምህርታችን ይቀጥል። ቴንኪዩ። ከተጫንኳችሁ ሶሪ። ወደ ጉዳያችን